ስሜ ነስረዲን አህመድ ኢድሪስ ይባላል። ያው የሐረር ከተማ ነዋሪ ነኝ እዚ የተወለድኩት እና እኔ የመጀመሪያ በስደት ስራ ፍለጋ ወደ ዱባይ ሀገር፣ ወደ አረብ ሀገር የተሰደድኩ ሰው ነኝ። እዛ ብዙ ስራ አይቼ፣ ልፋት ብዙ ልፋት አይቼ ስምንት ዓመት እዛ ከሰራ በኋላ ነው ወደ ሀገሬ የተመለስኩት። ሀገር ላይ ምን አለ ሀገር ላይ ምን ብሰራ ውጤታማ ሆናለሁ በማለት ንብን ነበር ው የመረጥኩት። ንብ ደግሞ የመረጥኩበት ምክንያት አለኝ። በጣም ተአምር የሆነ ነገር ነው በንብ ውስጥ ያለው። እና እሱን ነገር እንዴት ነው ሰርቼ መጀመሪያ አካባቢ ያሉት ሰዎች ንጹህ ማር እንዲጠቀሙ ነው ፍላጎቴ። ከዛ በኋላ ደግሞ ወደ ውጭ ልኬ ዶላር ለሀገሬ ለማስገኘት በሌማት ትሩፋት በዶክተር አብይ አህመድ በጠቅላይ ሚኒስትራችን በጣም ድጋፍም ስላለ ይሄ ነገር ላይ ቢሰራ ይደግፎኛል ብዬ አስቤ ወሰኜ የገባውበት ነው። ቤት ውስጥ ሁለት ቀፎ አስቀምጬ ያ ቀፎ በዓመት ሰባት ቀፎ ሆነልኝ። ከዛ በኋላ ቤት ውስጥ ነው እስከ 50 ቀፎ የተሰበሰበው። ቦታ አልነበረኝም። በሐረሪ ግብርና በመሄድ ሄጃ አሳወቅኳቸው። መጥቶ አዩኝ። ራይሳችን ኦርዲን በድሪ በእግሩ መጥቶ አየልኝ። ደስ አለኝ። መጥቶ ካየኝ በኋላ በጣም እሱን ያነቃቃኝ ወደዚህ እንዲመጣና ቦታ ጥሩ ቦታ እንዲሰጡኝ ቦታ ጠቆምኳቸው። ይሄ ቦታ መጀመሪያ ቆሻሻ የምደፋበት ቆሻሻ የነበረ በቃ ይሄ ቦታ በጣም በብዙ ልፋት ነው እንደዚህ ያጸዳሁት። አሁን እንደምታዩት ይሄ ቦታ እስከ 3000 በላይ አትክልት ተክያለሁ። እዚህ ውስጥ እንትን አለ ቡና አለ። ለንብ የሚሆኑት ደግሞ ዛፎቹንም ተክያለሁ። አሁን አበባ የሚያወጡት የሚቀስመው ማለት ነው። ይሄን ቦታ ካቀየርኩት በኋላ አሁን ለወደፊት አሁን ያለው እስከ 200 ፍሬ ቀፎ እየሆነልኝ ነው። ለወጣቶቹም የሚያስተላልፈው ነገር ካለ ሀገራችን ላይ ሆነን ክብር ተጠብቆ ሀገር ላይ መሬት ላይ ሰርተ መለወጥ እንደሚቻል አሁን እያሳየሁት ነው። ብዙ ሰው እያየኝ ነው። ሳምፕልም የሆንኩ ነው ለዚህ አካባቢ አንደኛ ተስፋ ለመቁረጥ ነው። ሰው ስራ ከጀመረ ተስፋ ለመቁረጥ ብዙ ቻሌንጅ ገጥሞኛል ብያለሁ። ንቦቹ ሁሉ የሚሰድዱብኝ ጊዜ አለ። እስከ 30 40ም ጥሎ ቀፎን ጥሎ የሚሄድበት ጊዜም አለ። ያንንም ተመልሼ እንደገና ገዝቼም ቦታ ላይ ተክቼ ስራው እንዲቀጠል አረጋለሁ ማለት ነው። በቴክኖሎጂ ነው ማሳደግ የሚፈልገው ይህን ቦታ። ንብ ሲባል ሰው እንደዚህ ንብ ነው ብለን የምናውቀው እንጂ ብዙ ነገሮች፣ ብዙ ስራ አለው። ማር ብቻ አይደለም የሚፈለግበት። ፑሊ አለ፣ ሮያል ጄል አለ። ኮሎኑ ራሱ ዛሬ ላይ 15 ሺህ ብር ይሸጣል። ኮሎን አንድ ቀፎ ከነ ንቡ የሚሸጠው እስከ 15 ያንን ራሱ ለአካባቢው እንዲሰፋ ማድረግ ነው የሚፈልገው። ማራባት ነው የሚፈልገው። ማናበብ ነው የሚፈልገው። እገዛ ይፈልጋል ንብ ስለዚህ እስከ ሀያ ሰው አሁን አደርጋለሁ። ለወደፊት ደግሞ ሰፊ እንዳልኩ እስከ መቶ በላይ ወጣቶች መጥቶ እዚህ ቦታ ላይ ወርክሾፕ ከፍቼ እንድሰራ ነው የሚፈልገው ስራ ያ መንግስት በጣም ያበረታታል። ስትሰማ በጣም ጥሩ ነገር ነው፣ ጥሩ እርምጃ ነው፣ እንደገና ሞራል የሚጨምርልኝ ነገር ነው። አሁን እናንተ በመምጣቱ አሁን እንደዚህ ስታዩኝ ለእኔ ሞራል ነው የሚጨምርልኝና መንግስት አሁን እየወሰደ ያለው እርምጃ በጣም ደስ የሚል ነው። እንደዚሁ እንዲቀጥሉ ነው የምፈልገው።